የኋላ ታሪክ ለጥልና ለንትርክ እንጂ ዞሮ ለማየት ለመማማርና ለመሻሻል አለመጠቀም፣ አካሄዱም አዲስ የመፍትሄ ሀሳብ የሚጎለውና አዝጋሚ በመሆኑ በየጊዜው ለችግሮች ሲዳረግ ቆይቷል። ጦርነትና የፖለቲካ ዙሪትም ለዘመናት የተጣባ ፈተና ሆኖ ኖሯል። በአጠቃላይም ሀገር ምሳሌ ከሚሆኑ ስልጣን የባለቤትነትና ተወዳዳሪነት በእጅግ ወደ ኋላ ቀርታለች። የአይነት ችግር የመደመር መንግሥት የቁጭት ማጠንጠኛ ነው። በኢትዮጵያ የፖለቲካ ታሪክ በእኛና እነሱ ፖለቲካ ትርክት በጠላትነት የመፈራረጅ ሂደት ኢትዮጵያን ዋጋ ሲያስከፍላት ኖሯል። እንዲህ ያለው አካሄድ ጠላት ብሎ የፈረጀውን አካል ጭራቅ አድርጎ መሳል ሀገሪቱን ወደፊት ፈቅ ከማድረግ ይልቅ ሕልውናውን ጭምር ሲፈትን ቆይቷል። በፍጹም ልዩነትና በፍጹም አንድነት በሁለት ጎራ የሚሰለፉ ኃይሎች አሸናፊ በሌለው ገመድ ጉተታ ሀገሪቱን በፖለቲካ ትኩሳት ሲወጡሯት መኖራቸውም በፖለቲካው መድረክ በስፋት ሲነሳ ቆይቷል። ታሪካችን በቅጡ ያለመረዳትና አጣጣቀለ ደሞ ታሪክን በነጠላት ርክት የመተረክና የጋራ ታሪክ እንደሌለን አይነት የፖለቲካ ተዋሶን የፖለቲካ ዲስኮርስ ውስጥ ያለው የጋራ ታሪክ የሌለን አይነት ህዝቦች ሆኖ የቀረበው በዘመናት ውስጥ ያልነፍልበት የታሪክ ምራፍ ውስጥ ኢትዮጵያዊነት ዲፋይን የተደረገበት ወይም ኢትዮጵያዊነት የተበየነበት የታሪክ ስሁት አረዳድ ይመስለኛል። ወልተረገጥ የሆኑት አስተሳሰብ ተዋናዮችም የኢትዮጵያን መልክ ከመረዳት ይልቅ እንደ ፖለቲካ ማገዶ በመጠቀም የራስን ጥቅም ለማጋበስ መከተላቸውም የሚተቹበት ጉዳይ ነው። የአካሄድ ለሀገሪቱ መድህን ከማምጣት ይልቅ የመጠፋፋትና የቀውስ መንገድ መሆኑም ሀገሪቱ ያሳለፈችባቸው የታሪክ ሂደቶች እንደ ማስረጃ ይነሳሉ። ሀገር የሚገነባበት ጡብ ከሚዋቀረው ከገዥ ትርክት ይልቅ ለመናድ የተዘጋጀ ልዩነትና ነጣጣይነት ላይ መሠረት ማድረጉም ሀገርን ለፈተና ሲዳርግ ቆይቷል። አብሮነትን ክዶ ልዩነት ላይ ብቻ የሚያተኩር ወይም ብዛህነትን ደፍጥጦ ፍጹማዊ አንድነት የሚፈልግ የተቃርኖ ትርክት ከመቀራረብ ይልቅ መከፋፈል ያስከተለ ነው። ይህ አይነት ሁኔታ ለመቀየርም የኢትዮጵያን ብዛ ጸጋዎችና የሕዝቦችን አብሮነትን ያማከለ ኅብረ ብሔራዊ አንድነት ላይ የተመሠረተ አሰባሳቢ ገዥ ትርክትን ለሀገረ መንግሥት ግንባታ ቁልፍ መሳሪያ አድርጎ መጠቀምም የመንደመር መንግሥት እሳቤ ነው። በሆነ ዘመን ኢትዮጵያን አንድ ብቻ ናቸው የሚል እሳቤ ነበር። አንድ ብቻ ናቸው የሚል ይሄ ከፊል እውነት በሆነ ዘመን ደግሞ ኢትዮጵያውያን ኅብረ ብሔራዊ ናቸው የሚል ሳቤ ነበር። ይሄም ከፊል እውነት ነው። የተሟላው እውነት ኢትዮጵያውያን ኅብረ ብሔራዊ አንድነት ያላቸው ህዝቦች ናቸው የሚል ብዝሃነት ላይ የተመሰረተው ኅብረ ብሔራዊ አንድነት ሳቤም ወደ ገዥ ትርክት ለመሸጋገር እንደ ድልድይ ሆኖ የሚያገለግል መከባበር፣ መቻቻልና መተሳሰብን መሮ ያደረገ ጠንካራ ትውልድ መፍጠርንም ታሳቢ ያደረገ ነው። ኅብረ ብሔራዊን መሰረት ያደረገ የጋራ ትርክት መገንባት ዳይቨርሲቲን ወይም ደግሞ ብዙሃነትን ያማከለ ስለሆነ የሁሉም ቀለም የሚታይበት፣ የሁሉም ቀለም ድምፅ የሚሰጥበት፣ የሁሉም ቀለም ትርጉም የሚሰጥበት ስለሚሆን እኛ ሁላችንን ስለሚያሳትፈን ሁሉንም ደስተኛ ያደርጋል። ህብረ ብሔራዊ አንድነት ብዝሃነትን እንደ ጸጋ የሚመለከት የህዝብን የታሪክ ትስስር፣ የጋራ ጥቅምና ተስፋ በመነሳት ሊኖራቸው የሚገባ ጠንካራ ህብረትና ትብብርን የሚያጠናክር እሴት ነው። ኅብረ ብሔራዊ አንድነት ኢትዮጵያዊ ማንነትና እርስ በርሱ የተጋመደ የተሰናሰለና የተዋሃደ መሆኑንም ያመለክታል። እዚህ ኢትዮጵያ የተለያዩ ህዝቦች፣ የተለያዩ ብሔር ብሔረሰቦች የሚኖርባት ልዩ ሀገር ናት። ይሄ ልዩነት ደግሞ ወደ አንድነት ሲመጣ ህብረ ብሔራዊት ኢትዮጵያን ፈጥሯል። በዚህ ህብረ ብሔራዊት ኢትዮጵያ ውስጥ ደግሞ በሰሜንም በደቡብም በምስራቅም በምዕራብም በመካከለኛውም ኢትዮጵያ ያሉ ህዝቦች ኢትዮጵያ ኢትዮጵያ እንድትሰኝ ያደረጋትን በባህል በታሪክ በስልጣኔ በወግና በስርዓት ውስጥ የራሳቸው ድርሻ ያሉ ህዝቦች ናቸው። እና ይሄ ልዩነታችን የውበታችን መገለጫ ነው። የሚያከፋፍሉና የሚያጣሉ ትርክቶችን ከማጉላት ይልቅ የሚያቀራርቡና የሚያስተሳስሩትን በመምረጥ ብዙ ተሆኖ እንደ አንድ አንድ ተሆኖን ብዙ የሚሆንበት ዜጎች ለጋራ ግብና ዓላማም የሚቆሙበት ነው። በተለይ ስለ ኢትዮጵያ ብዛት ሀብት ኢትዮጵያ ስላሏት የተፈጥሮ ጸጋና ሀብት እያነሳን ነው። እንደዚህ አይነት ደግሞ የተቃርኑ ትርክቶች የተፈጥሮ ሀብቷን እንዳታሳድግ ወይም ደግሞ ለዘመናት ላሏት ሀብትና አቅም በተለይም ደግሞ ዋጋ ከመስጠትና እንዲሁም ደግሞ ከመጠቀም ይልቅ የውጭውን የማድነቅ የተሳሳተ ሕሳቤ ወደ ኋላ እንድትቀር አድርጓት እንደቆየ ይነሳል። አሁን ይህንን እይታ የቀየሩና ሀብትን መግለጥ የቻሉ ስራዎች ውጤት እየታየባቸው የኢትዮጵያ የመቻል አቅምን ያረጋገጡ መሆን እየቻሉ መጥተዋል እና ይህ ደግሞ በአብነት የሚነሳ ጉዳይ ነው። መሰናክሎቿና ለእድገት እና ለመሻሻል የሚያጋጥሟትን ፈተናዎች እንደ እድል እየተጠቀመችባቸው ነው ኢትዮጵያ የምትገኘው። ትልልቅ ሜጋ ፕሮጀክቶችን ጀምራ እየጨረሰች ከመሆኑን ባሻገር በየዘርፉ ለዜጎች ኑሮ መሻሻልን የሚፈጥሩ ፕሮጀክቶችም እየተገነቡ ይገኛሉ። ሜጋ ፕሮጀክቶቹን በማጣቀስ ለኢትዮጵያ ኢኮኖሚ የሚፈጥሩት አቅምን በተመለከተም መቅደላዊት ደረጃ ያዘጋጀችውን ተከታትለን እንመለስ። አሁን አሁን በራስ አቅም የሚገነቡ የቢሊዮን ዶላር ሜጋ ፕሮጀክቶች ለኢትዮጵያ አዲስና የማይቻሉ መሆናቸው እየቀረ ኢትዮጵያ መሰናክሎቿን ለእድገትና ለመሻሻል እንደ እድል እየተጠቀመችበት ሜጋ ፕሮጀክቶችን ጀምራ እየጨረሰች ነው። እንደ ሀገር ጀምሮ የመጨረስ አቅምን በመላበስ በመቻልና በመፈጸም ግዙፍ የሆኑ ፕሮጀክቶች ተጀምረዋል፣ ተጠናቀዋል። ጠቅላይ ሚኒስትር አብይ አህመድ በታላቁ የኢትዮጵያ ህዳሴ ግድብ ምርቃት ዕለት ይፋ ያደረጓቸው የጉባ ብስራቶችም ኢትዮጵያ ግዙፍ ፕሮጀክቶችን በድፍረት እየሰራሽ መምጣቷን የሚመሰክሩ ናቸው። በዚያው ቀን ከመጀመሪያው የጋዝ ፋብሪካ በሳይዙ በልኩ ከአስር ጊዜ በላይ ከፍ ያለው ሁለተኛው ጋዝ ይጀመራል። በዚው ዕለት ለዘመናት ስንመኝ የነበረው ነዳጅ የማውጣት ፍላጎታችንን ህልማችንን እውን የሚያደርገው ሪፋይነሪ ባንዶር ባነሰ ጊዜ ውስጥ ስራ ይጀምራል። በዚያው ሰሞን በቅርቡ የተፈራረምነው የማዳበሪያ ፋብሪካ ስራ ይጀምራል። ኢትዮጵያ ለዘመናት ማሳካት ያልቻለችው የተፈጥሮ ጋዝ ማምረት መጀመሯ እንዲሁም ለሰላማዊ ግልጋሎት የሚውል ኒውክሌር ኤነርጂ ተጠቃሚ ለመሆን እንቅስቃሴ መጀመሯ ከራሱ አልፎ ወትሮም ምሳሌ ለሆነችለት አህጉር ትልቅ የማንቂያ ደወል ነው። የኒውክሌር ኃይል ፕሮጀክት በኢትዮጵያ የኃይል እጥረትን ለመቅረፍ ያስችላል ብለዋል ባለሙያዎች። ከዛ በተጨማሪም ለግብርና፣ ለጤናው አበርክቶ ቀላል የሚባል አይደለም። ዓለም አቀፍ ተወዳዳሪነትን ከማሳደግ ባሻገር የኃይል ዲፕሎማሲንም ያጠናክራል። ከጉባ ብስራቶች አንዱ ደግሞ የተፈጥሮ ጋዝ ነው። ለበርካታ ዓመታት በነዳጅ ቁፋሮ የተለፋበት የሶማሌ ክልል ካሉብ በዓመት 111 ሚሊዮን ሊትር የተፈጥሮ ጋዝ ሊያመርት የመጀመሪያውን ዙር ምዕራፍ ጀምሯል። ለዘመናት ከልማት ርቆ ለኖረው የሶማሌ ክልል የአዲስ ዓመት የምስራችም ሆኖ ተመዝግቧል። ጠቅላይ ሚኒስትር አብይ አህመድ በምርቃቱ ዕለትም በማኅበራዊ ትስስር ገጻቸው ይህንኑ አስፍረው ነበረ።

ሌላው ግዙፍ ፕሮጀክት በግብርናው ዘርፍ ትልቅ ምርታን ያመጣል የተባለው የማዳበሪያ ማምረቻ ኮምፕሌክስ ለመገንባት በኢትዮጵያ ኢንቨስትመንት ሆልዲንግ እና በዳንጎቴ ግሩፕ ስምምነት የተደረገበት ነው። በ25 ቢሊዮን ዶላር ኢንቨስትመንት ስምምነት የተደረገበት ፕሮጀክቱ በዓመት እስከ 3 ሚሊዮን ሜትሪክ ቶን ማዳበሪያን ማምረት የሚያስችል ነው። ይህም የአርሶ አደሩን ራስ ምታት የነበረውን የማዳበሪያ እጥረት በሚፈለገው ጊዜ አምርቶ በተመጣጣኝ ዋጋ በማቅረብም እፎይታን ይፈጥራል ነው የተባለው። እንደ ኢትዮጵያ ላሉ ትልልቅ ሀገራት የሚገዳደሩ ፈተናዎችን ለማለፍ ከፍ ያሉ መፍትሄዎችን ይሻሉና በየዘርፉ ለዜጎች ኑሮ መሻሻል የሚፈጥሩ ፕሮጀክቶችን ከማሰብ ባለፈ መፈጸም ያስፈልጋል። ኢትዮጵያም ይህንን እያደረገች ትገኛለች። ሌላኛው ግዙፍ ፕሮጀክት የለሚ ብሔራዊ ሲሚንቶ ፋብሪካ ነው። ይህ ፋብሪካ በኢትዮጵያ ያሉ የሲሚንቶ ፋብሪካዎች ተደምረው የሚያመርቱትን 50 በመቶ የሚያመርት ፋብሪካ እንደሆነ ነው የተገለጸው። ግዙፍ ፕሮጀክቶች በተቀመጠላቸው ጊዜና በተሻለ ጥራት የመፈጸም አቅም የስራ ባህልንም በመቀየር እየተሰሩ ይገኛሉ። በአራት ዓመት ለማጠናቀቅ እቅድ የተያዘለት የቢሾፍቶ አውሮፕላን ማረፊያም በአፍሪካ ትልቁ ሆኖ ተመዝግቧል። ግንባታው ሲጠናቀቅም ኢትዮጵያን እጅግ ዘመናዊ አውሮፕላን ማረፊያ ካላቸው ሀገራት በእኩል ደረጃ እንደሚያደርጋትም ተገልጿል። ይህም አየር መንገዱ የአፍሪካ ኩራት መሆኑን ዳግም የሚያጸናበት ታላቅ ፕሮጀክት ነው። በሁሉም ዘርፎች የተጀመሩት ግዙፍ ፕሮጀክቶች የኢትዮጵያን አጠቃላይ የምርት አቅም የሚያሳድግና የኢኮኖሚ ልዕልናን አረጋግጦ በዓለም አቀፍ ደረጃ ተጽዕኖ ፈጣሪነቷን ከፍ ያደርጋል ሲሉም የኢኮኖሚ ባለሙያዎች ያነሳሉ። እዚህ ጉዳይ ላይ እንቆያለን። ቆይታ ለማድረግ ደግሞ ተጨማሪ ሀሳቦችንም ለማንሳት ስቱዲዮ እንግዳ ጋብዘናል። እንግዶቻችንን እናስተዋውቃችሁ በአዲስ አበባ ዩኒቨርሲቲ የማህበረሰብ ጥናት መምህር የዋላሸት ሙልነህ፣ እንዲሁም ደግሞ ከሀዋሳ የታሪክ ፌዴራሊዝምና የአካባቢ አስተዳደር ጥናት መምህር አይነኩሉ ጓሃ ጽባሐ ከሀዋሳ ስቱዲዮ ከእኛ ጋር ቆይታ ያደርጋሉ። እንግዶቻችን ስለመጣችሁ ስለ ጊዜያችሁ እናመሰግናለን። እናመሰግናለን። ቀዳሚውን ጥያቄ ወደ ሀዋሳ ወደ ስቱዲዮ ወደሚገኙት እንግዳችን እንውሰድ። እስኪ የዛሬው አጀንዳችን እንግዲህ አሰባሳቢ ትርክትን በተመለከተ ነው እያነሳን ያለ ነው እና አብሮ የማደግ እሳቤን ከማስረጽ አኳያ እንደ ሀገር የነበሩ ፈተናዎች ምን ነበሩ፣ የኢትዮጵያን የማደግ እድል ላይስ ምን ተጽዕኖ ነበራቸው የሚሉትን የመግቢያ ጥያቄያችንን አድርገው። አመሰግናለሁ። እንግዲህ እንዳነሳው አብሮ የማደግ ሕሳቤን ከማስረጽ አንጻር እንደ ሀገር በርካታ ፈተናዎች እንደተጋረጥብን ከታሪካችን ማወቅ ይቻላል። እንግዲህ ኢትዮጵያ የምትባለው ሀገር ሰፊ ታሪክ ያላት፣ በዓለም ታሪክ ውስጥ ጉልህ ስፍራ ያላት ሀገር መሆኗም የሚታወቅ ነው። ከዛም አልፎ ሌሎች የነጻነት ቀንዲል የሚሆነች ሀገር መሆኗ የሚታወቅ ነው። ይሁንና ባለፉት ጥቂት አስር አምሳ ዓመታት ውስጥ እንደ ሀገር የተፈጠሩት የፖለቲካ አስተሳሰቦች ከአብሮነት ይልቅ ልዩነት፣ ከመግባባት ይልቅ በሽኩቸን ላይ ያተኮሩ መጠፋፋት ላይ ያተኮረ የዚህን ሀገር ታሪክ የሚንድ አስተሳሰብ በሰፊው መንቀሳቀሱ ህብረታችንን፣ አንድነታችንን የቆየ ታሪካችንን የሚያቆሽሽ እንደሆነ መረዳት ይቻላል። ይህም አይደለም ከዛም ባለፈ እንግዲህ በታሪካችን ቅድም እንዳልኩት ሌሎች ምሳሌ ሆነን በተለይ ለጥቁር ህዝቦች ታሪክ በነጻነት እንድንታወቅ የተደረገች ሀገር። ይሄ ደግሞ በአብሮነታችን በአብሮ መቆማችን ችግሮቻችን በጋራ ለመፍታት በነበረን ዝግጁነት የፈጠነውን ታሪክ የሚያድበሰብስ ነገር እየተፈጠረበት ወቅትም እንደነበር ማስተዋል ይቻላል። የጋራ ትርክትን ለማኮሰስ ህብረታችንን የሚሊዱ ነገሮች በሰፊ እየተነገሩ ከዛ ባለፈ የነጠላ ትርክቶች በጣም የሰፉበት ሁኔታዎችን እንደነበሩ እናያለን። አልፎ ተርፎ መለያየትን የሚሰብክ ሀገራዊ አንድነትን ይልቅ የመለያየትን የመገነጣጥልን አስተሳሰብ ሁሉ ያቀነቀንባቸው ወቅቶች እንደነበሩ እናያለን። እንግዲህ ይሄ አንድም ከታሪካችን ያለ መማራችንን ያስረዳል። እንግዲህ ከታሪክ የመማር ጉዳይ ትልቁ የቤት ስራ መሆን አለበት። ታሪካችን በርካታ ችግሮቻችን እንድንፈታ ያደረገን በጋራ ቆመን ብዙ መከራዎችን ችግሮችን ሰፊ ዓላማ የነበራቸውን ይችን ሀገር አፍርሰው የግዛቶቻችንን ለመቆጣጠር የሞከሩ ኃይሎችን በተለያየ የታሪክ ወቅት ውስጥ አሸንፈን እዚህ የደረሰን ህዝቦች መሆናችን መርሳት አያስፈልግም። ይሄ ነው ትልቁ ችግር። እንግዲህ ከታሪክ የሚማር ሰው ከትላንት የሚማር ሰው የዛሬን ህይወቱን በተገቢው መምራት ይችላል። ነው እኛ እንግዲህ በትላንትናችንና በዛሬያችን መካከል ያለ መታረቅ ያስፈልጋል ብዬ ነው የማስበው። ስለዚህ እንግዲህ የትናንትናውን ታሪክ በተገቢው ማጎልበት ማሳደግ ያስፈልጋል። በነጠላ ያደገ ሀገር የለም፣ በህብረት ነው። የእኛም ታሪክ የሚያሳየው በህብረት መቆማችን ለድላችን፣ ለዛሬነታችን እንዳበቃንም ማስተዋል ያስፈልጋል። ይህንን መካድ አደገኛ ነው፣ መታመም ነው። በታሪክ ውስጥ ምንድን አንድ የሚሉት ነገር አለ። የታሪክን ትምህርት በተገቢው ማጥናት ከመመ የደናል ይባላል ሜዲሲን ፎር ሲክ ማይንድ ይላሉ፣ የታሪክ ሰዎች። እውነትም ነው። ቢኮዝ ታመን ነበር ማለት ይቻላል። ልዩነታችንን ለማስፋት ይጥም የሚጥሩ ኃይሎች እንደነበሩ ማሰለል ይሄ ደግሞ የቀድሞ ጠላቶቻችን ታሪካ ጠላቶቻችን ደግሞ ይሄንን ይፈልጉታል። እቺ ሀገር በህብረት ስትቆም ጥቆም የማይፈልጉ ኃይሎች እንዳሉ ማስተዋልም በማለትም ተገቢ ነው ብዬ አስባለሁ። ይሄ ደግሞ ለድህነታችን ይያቷል። እንመለሳለን። መምህር የዋላሸት ወደ እርስዎ እንምጣና ምናልባት ኢትዮጵያ በረዥም ዘመናት ሂደት ውስጥ ያለፈችባቸው የተፈተነችባቸው ስህተቶች ብዙ ናቸውና አሁን ደግሞ ከእነዚህ ስህተቶች ለመውጣት እየጣረች ትገኛለች። እነዚህ ስህተቶችን እያረሙ በጋራ የተገኙ ውጤቶችን በማጠናከር በተለይ አሰባሳቢ ትርክትን ለመገንባት ያለው ሚና ምንድን ነው? እንዴትስ መገንባት ይቻላል የሚለውን ሀሳብ ያነሱልን እ አመሰግናለሁ። እንግዲህ ያለፉ ዘመናትን ስንመለከት ብዙ ውጣውረዶች ብዙ ፈተናዎች ያሳለፍንባቸው ናቸው። ምናልባትም እንግዲህ ትርክቶቻችንን በማህበረሰብ ደረጃ የፈጠር ናቸው እነዚህ የወል ትርክቶች ላይ ከማተኮር ወይም ደግሞ ከሚያስተሳስሩን አብሮነታችንን ኅብረብሔራዊነታችንን ከሚገልጹ ትርክቶች ይልቅ ነጠላ ትርክቶች ላይ እያተኮር ነው በመሄዳችን ብዙ ፈተናዎችን እንዳሳለፍን እንግዲህ ወደኋላ ያለው የታሪካችን አካል ይገልጻል። በዚህም የተነሳ ለበርካታ የእርስ በርስ ጦርነት ተዳርገን እንደነበረ በኢኮኖሚ ወደ ኋላ እንደቀረ። ኢትዮጵያ እንግዲህ ረጅም ዘመናት ስልጣኔ ያላት ሀገር ናት። የዛሬ ሶስት ሺህ ከዛ በላይ ሀገረ መንግስትም በአፍሪካ ደረጃ ቀደም ያለ መንግስት የነበራት ሀገር ከሌሎችም በቅርብም በሩቅም ከአፍሪካም ከአፍሪካም ውጭ ካሉ ሀገራት ጋር የመናገድ አብሮ የማደግ ጠንካራ ኢኮኖሚያዊ ፖለቲካዊ እንደዚሁም ደግሞ መንግስታዊ ስርዓት የነበረን ነበርን። ነገር ግን ከዛ በኋላ ባለው ሂደት ብዙውን ዘመናት ያሳለፍነው በእርስ በርስ ግጭቶች እና ጦርነቶች የተነሳ ነው ማለት ነው። ስለዚህ እነዚያ ነገሮች ወደኋላ በብዙ መልኩ አስቀርተውናል። የጋራ ትርክቶቻችን ላይ አተኩረን እንዳንሄድ፣ ከዛም ባሻገር ደግሞ እንደ ማህበረሰብ አለመግባባቶች፣ ልዩነቶች ሲኖሩን እንደዚህ በክብ ጠረጴዛ ዙሪያ የመወያየት ባህልን ባለመፍጠራችን የተነሳ ወደ ኋላ ብዙ የሄድንባቸው ነገሮች እንዳሉ እናያለን ማለት ነው። ቀደምት እንደነበር ያንን ነገር አስቀጥለን አልመጣንም ለብዙ ዘመናት የመረዳት ዜጎቻችንም ደግሞ በስራጥነት የተነሳ የመሰደድ እንደዚሁም ደግሞ በሀገረ መንግስትም ቀደም ያለ ታሪክና እንደዚሁም ደግሞ ስልጣኔ ቢኖረንም ያንን ነገር ባለማስቀጠላችን የሀሳብ ልዩነት ለሀሳብ ልዕልና ቦታ ባለመስጠታችን የተነሳ ልዩነቶቻችንን ሁልጊዜ በጠመንጃ አፈሙዝ የመፍታት ነገሮች ስናደርግ ስለነበረ እነዛ ልምምዶቻችን በኃይል ወይም በትጥቅ ወይም ደግሞ በእርስ በርስ ሽኩቻ ባለመግባባት ስልጣን ለመያዝ ይደረጉ የነበሩ ነገሮች በብዙ መልኩ ወደ ኋላ እንዳስቀሩን እናያለን ማለት ነው። ስለዚህም የጋራ የወል ትርክቶቻችንን በማንሳት የጋራ ታሪካችንን፣ የጋራ ማንነታችንን፣ ህብረ ብሔራዊነታችንን የሚያጎሉ ነገሮችን በማድረግ ወደፊት መቀጠል የምንችልባቸው ነገሮች ላይ ማተኮር ይኖርብናል ማለት ነው። መልካም አቶ አይነኩሉ ወደ እርስዎ እንምጣና፣ አሁን እንግዲህ በታላቁ የኢትዮጵያ ህዳሴ ግድብ ግንባታ ላይ እንደታየው ሁሉ የጋራ ድሎችን በማጉላት ለጋራ ተጠቃሚነት አሰባሳቢ ትርክት እንዲፈጠር ምን መደረግ አለበት? ምን መከወን አለበት ይሉናል? ትክክል ነው። አሁን እንግዲህ ይሄ ሀገር በዚህ ሁሉ ችግር ውስጥ ቅድም ባነሳሁት መልክ በዚህ ሁሉ የተለያዩ የፖለቲካ ሽኩቻዎች ውስጥ ሁሉ ሆኖ ይህ ሀገር በጋራ ቆሞ በርካታ ድሎችን የተጎናጸፈ ሀገር መሆኑን ደግሞ ልብ ማለት ያስፈልጋል። ከዚህ አንጻር እንግዲህ አሁን ትልቁ አሁኑ ዘመን ላይ የህዳሴው ግድብ መገንባትና ማለቅ በራሱ የህብረታችን የአንድነታችን፣ በጋራ መቆማችን መመስከሪያ ነው። ሌላ ምንም ምን ምስጢር የለውም። ከዚህ የተሻለ ወይም ደግሞ ከፍተኛ ሀብት ስለነበረን አይደለም። እርግጥ ኢትዮጵያ በሀብት የበለጸገች በርካታ ሀብቶች ያላት በርካታ ያልተነኩኑ በከርሰ ምድር ውስጥ ያሉ ሀብቶች ያለች ሀገር ሆና ቅድም እንዳልኩት እንግዲህ በተለያየ ወቅት የነበሩ የፖለቲካ አስተሳሰቦችና ቅኝቶቻችን የተበላሹ ስለነበረ ይገዳደሩን እንጂ በጋራ ቆም ብዙ ነገሮች ይፈታ። እንግዲህ ህዳሴ ግድብ እንግዲህ ሌላው ትልቁ የዚህ ዘመን ውጤት የዚህ ዘመን የህብረታችን የትብብራችን ውጤት መሆኑን ልብ ማለት ያስፈልጋል። ስለዚህ እንግዲህ እዚህ አንጻር እንግዲህ መሰል የጋራ ታሪክ ሊፈጥር የሚችል ነገር በመስራት ረገድ አሁንም ከፍተኛ ስራ ይጠበቃል ብዬ አስባለሁ። ለትውልዱ ተገቢውን ትምህርት የመስጠት ሀገሩን እንዲወድ የማድረግ ኢትዮጵያነት የበለጠ ስፍራ እንዲኖሩ ማድረግ ያስፈልጋል። የጋራ ሀገር እንዳለች በጋራ ሀገራችን ላይ ደግሞ የማንደራደር ህዝቦች ልንሆን ይገባል። በሀገር ጉዳይ ላይ ብዙ ሀገሮች ብዙ ሀገሮች ትምህርት መማር እንችላለን። ለምሳሌ የተባበሩት የአሜሪካ መንግስት ብለን የምንለው ትናንት ትበታት ነው ቢሆን ኖሮ አብረው መቆም ባይችሉ ኖሮ ዛሬ ታላቅ አግም መሆን አይችሉም ነበር። ለእኛም ይሆን ነው። በቃ አብሮነታችን፣ ህብረታችን ጸጋችን ነው። የተለያየ ቋንቋ፣ ባህል፣ ወግ መናገራችን የእኛ ጸጋ ነው። ይሄንን አቻችሉ፣ ይሄንን በተገቢው ተጠቅሞ የነገ ኢትዮጵያ ለመፍጠር መትጋት ያስፈልጋል። እንግዲህ የነገ ኢትዮጵያ በእኛ እጅ ነው ያለችው። ዛሬ የምንሰራው ስራ ነው እንግዲህ የነገዪቱን ሀገር የተሻለች እንዲሆን እንግዲህ አሁን የተጀመሩ በርካታ ነገሮች እያየ ነው። ተስፋዎች የሚሰጡ ነገሮች አሉ። ከዚህ ተስፋ አንጻር ደግሞ ከዚህ አብሮ መቆም አንጻር ደግሞ ቅድም እንዳነሳውት የማይመቹ የማይመቻቸው ኃይሎች እንዳሉ ከውስጥም ከውጭም እንዳሉ መረዳት ያስፈልጋል። ታሪካዊ ጠላቶቻችን እንዳሉ ማወቅ ተገቢ ነው። ስለዚህ የጋራ ታሪክ ከእኔነት ይልቅ እኛነትን ማጉላት ያስፈልጋል። ማስፋት ያስፈልጋል። ኢትዮጵያዊነት የሁሉም ኢትዮጵያ መለያና መገለጫ እንደሆነ መገንዘብ ያስፈልጋል። የጋራ ማንነትን መሸርሸር የሚሸረሽሩ ነገሮችን መታገል ያስፈልጋል። ይህን የምንታገል ከሆነ የዚች ሀገር ድል በጣም ሰፊ ነው። ሌሎች ተመሳሌ የምትሆን ሀገር ነች። አሁን የምናያቸው ነገሮች በጣም የሚያበረታቱ ናቸው። በዚህ ልክ ነው ሄድ ያለብ አሁን እየተነገሩ ያሉ ስለ ሀገራዊ አንድነት፣ ከዛም ባለፈ ደግሞ ሌሎች የፖለቲካ ጥያቄዎችን እያነሳ የኛ የአሁኑ ጥያቄዎቻችን ማንሳት የጀመርንበት ጊዜ ነው። ይህንን መደገፍ ያስፈልጋል ሀገራዊ ስለሆነ የእኛን ፋይዳ የእኛ የሆነውን ስለሆነ እየጠየቀ ያለ ነው። ከዛ ውጭ አደለም እየጠየቀ ያለ ነው። የትላንትና የረዥም ዘመን ታሪክ ካላት ሰፊ እንትን የነበራት ሀገር በተለያየ ጊዜ ባለፉት ሰላሳ ዓመታት ራሱ የተፈጠሩትን ነገሮች ማስተዋል ይገባል። ስለዚህ እኔ የጋራ ትርክቱ ማደግ፣ መስፋት፣ መጉላት አለበት። ይሄ ወይ ወጣቱ ላይ ለሚሰራ ይገባል። እሱን ስለሆነ ይሄን ሀገር የሚረከበው ወደ ስቱዲዮ እንመለስና በተለይ ኢትዮጵያ ከትላንት ፈተናዎቿ ለመሻገር ከትላንት ስብራቶቿ ደግሞ ራሷን በመጠገን ከፍታዋን ለማረጋገጥ የጀመረቻቸው በርካታ ስራዎች አሉ። እነዚህ ስራዎች ደግሞ የትውልድን ጥያቄ መመለስ የሚያስችሉ እንደ ሀገር ደግሞ ሁሉን አቀፍ የሆነ እድገት ለማምጣት የሚያስችሉ ተስፋ የሚሰጡ ጅምሮች ናቸው እና የጋራ የሆኑ ትርክቶችን በማዳበር እንዲሁም ደግሞ የተጀመሩ ተስፋዎችን እውን በማድረግ ረገድ ምንድን ነው ሊሰራ የሚገባ የሚለውን ሀሳብ ቢያነሱልን፣ አመሰግናለሁ። እንግዲህ የጋራ ትርክቶቻችንን በማጉላት ለትውልዱና እንደዚሁም ደግሞ ለሀገራችን መጻኢ እድገትን ለማረጋገጥ የሚያስችሉ በርካታ ተስፋዎች አሉ። አንዱ ተስፋችን ብዙ ነን፣ ብዝሃነታችን ራሱ ትልቅ ተስፋ ነው። ትልቅ ሕዝብ አለን። ይህን ሕዝብ ይዘን ደግሞ መስራት ከቻለን ብዙ ነገር ማድረግ እንችላለን ብዬ አስባለሁ። ከዛም ባሻገር እንግዲህ በቅርቡ ህዳሴው ግድብን ገንብተን ለዓለም ለአፍሪካ ማሳየት ማስመስከር ችለናል። ስለዚህ ትልልቅ ነገሮችን መስራት እንደምንችል ናይሜፍ እና ወርልድ ባንክን ሳንጠብቅ ከዜጎቻችን በተሰበሰበ ኃይል ትልቅ የኃይል ምንጭ ማፍራት ችለናል። ይህን ደግሞ ለሀገራችንም ለህዝባችንም ትልቅ ተስፋ ነው። ከዚህም ባሻገር እንግዲህ በቅርቡ በመንግስት ሲገለጹ የነበሩ በርካታ ወደፊት ሀገራችንን ሊያሻገሩ የሚችሉ ተስፋዎች አሉ። ለምሳሌ የነዳጅን መመልከት እንችላለን። እንደዚሁም እስከ ኒኩሌር ድረስ ያለውን የማዳበሪያ ፋብሪካን መመልከት እንችላለን። እንደዚሁም ደግሞ በከተሞች አካባቢ ያለው የልማት እንቅስቃሴዎች ማየት እንችላለን። በግብርና ያለንን ነገሮች መጥቀስ እንችላለን እና እነዚህ ነገሮች ተስፋ ናቸው። እና እነዚህ ላይ አጠንክረን ከሄድን ሀገራችን ወደፊት የተሻለ ነገር ይኖራታል ብዬ አስባለሁ። እንግዲህ አንድ ሀገር ነው ያለን። በሀገርም፣ በውጭ ያሉ ዜጎቻችን ዞሮ ዞሮ ሀገራቸው ላይ መስራት ይኖርባቸዋል ብዬ አስባለሁ። በሀገራቸው ተስፋ መቁረጥ የለባቸው ወቅታዊ ችግሮች ሊኖሩ ይችላሉ። በፖለቲካ ለመግባባት የኢኮኖሚ ችግር ሊኖር ይችላል። እነዚህ ነገሮች ዓለም አቀፍ ነገሮች ናቸው፣ የሚያልፉ ናቸው። ጠንክረን ከሰራን ልንሻገር የምንችልባቸው ነገሮች ስለሆኑ እነዚህ ላይ ጠንክረን በመስራት የጋራ በሚያደርጉ ነገሮች ላይ በማተኮር በኢኮኖሚ ሊሆን ይችላል፣ በፖለቲካ ሊሆን ይችላል፣ በማህበረሰብ ግንባታ ሊሆን ይችላል፣ በሀገር ግንባታ ሊሆን ይችላል። እንደዚሁም ደግሞ ዜጎችን በተለይ ወጣቶችን ደግሞ በማስተማር በስራ እድል በመፍጠር መሰረተ ልማቶችን በማደላደል የተሻለ የፖለቲካ የኢኮኖሚ የአውዶችን አውዶችን በመፍጠር ልንሻገር የምንችልባቸው በርካታ እድሎች፣ ተስፋዎች ስላሉ ዜጎች ጎጭ ጠንክሮ መስራት ይኖርባቸዋል ብዬ አስባለሁ። እዚች ላይ አንድ ጉዳይ ብናክል፣ በተለይ የብሔራዊ ጥቅም ጉዳይ በሌሎች የዓለም ሀገራት ላይ የፖለቲካ ልዩነት ያላቸው የፖለቲካ ፓርቲዎችም ሊሆኑ ይችላሉ፣ ተፎካካሪ ፓርቲዎች ማለት ነው፣ በብሔራዊ ጥቅም ጉዳይ ላይ የጋራ መግባባት አላቸው። በእኛ ሀገር የፖለቲካ ሁኔታ ብዙውን ጊዜም ቀደም ሲል እንግዳችንም ሲያነሱት ነበር የመጣንበት የፖለቲካ መንገድ አንድ ከሚያደርጉን ጉዳዮች ይልቅ የሚለያዩን ጉዳዮች እየበዙ፣ ከአሰባሳቢ ትርክት ይልቅ ወደ ነጠላ ትርክቶች የሚያመዝኑ ሁኔታዎች እንዳሉ ሲጠቁሙን ነበር እና በተለይም በዚህ ረገድ ትልቁን ቅኝት የሚሰሩት የፖለቲካ ተዋናዮቹ ናቸው እና በዚህ ረገድ ከእነሱ ምን ይጠበቃል አሰባሳቢ ትርክት የጋራ ሆኖ ብሔራዊ ጥቅማችንን ማስከበር የሚቻልበት ሁኔታ እንዲፈጠር በጣም ጥሩ ነው። እንግዲህ የባለፉት ዘመናትን ወደኋላ ስንመለከት የፖለቲካ ፓርቲዎች ወይም ደግሞ የፖለቲካ ተዋናዮች ብዙን ጊዜ ችግሮችን፣ የሀሳብ ልዩነቶችን ወይም ደግሞ በስልጣን የሚደረጉ ፉክክሮችን ለመፍታት ሲያደርጉ የነበረው እንቅስቃሴ ወይም አማራጭ በአብዛኛው በትጥቅ ትግል ወይም በነፍጥ ላይ እየተመሰረተ ነው የሀሳብ የበላይነት የማይከበርበት አውድ እንደነበር እናለን። አውዶቹም በጣም የጠበቡ ናቸው። ቅድም ሲገለጹ እንደነበሩት አንዳንዴ በጣም አንድ ሀገር አንድ ሕዝብ ብቻ አድርጎ የማሰብ እነዛ ልዩነቶች ደግሞ በመነጋገር በመወያየት ሀሳብን በማቻቻል ሳይሆን በኃይል የመፍታት ሙከራዎች እንደነበሩ እናለን። እነዚህ ልምምዶች እንግዲህ ለረጅም ዓመታት የቆዩ ናቸው። ወደ በኋላም እንደ ባህል ሆኖ የመሄድ ነገሮች ሆነው እንደመጡ እናለን። ዛሬም ድረስ አማራጮች አንዱ ትልቅ አማራጭ ሆኖ እንዳለ እናያለን ማለት ነው። ስለዚህ እነዚህን ልምምዶቻችንን ማስተካከል ያስፈልጋል ብዬ አስባለሁ። የሀሳብ ልዕልና ለሀሳብ ልዩነት፣ ለሀሳብ ልዕልና ቦታ መሰጠት ይኖርበታል። የፖለቲካ ተዋናዎችም ሆኑ ሌሎች ዜጎችም ጭምር በውይይት የማመን የሌላውን ሀሳብ የመቀበል ልዩነትን የማክበር እንደዚሁም ደግሞ በመቻቻል መርህ ላይ የሚንጓዝ ከሆነ አሸናፊም ተሸናፊም የለም ማለት ነው። ሁልጊዜ ሰጥተን የምንቀበል የመቻቻል ነገር ይኖረናል ብዬ አስባለሁ። እንደ ኢትዮጵያ ስንመለከት ትልቅ ህዝብ ነን፣ ብዝሃ ሃይማኖት ያለን፣ ብዝሃ ታሪክ ያለን፣ ብዝሃ ማንነት ያለን ሀገር ነን። እና ያለን አማራጭ አንዱና አንዱ የመወያየት ባህልን የፖለቲካ ልዩነቶችን በመቀበል በመወያየት እነዚያን እድሎች በሀገራዊ ጉዳይን በተመለከተ ደግሞ በቅርቡ ለምሳሌ ሀገራዊ ምክክር ኮሚሽን እየሰራቸው ያላቸው በርካታ ስራዎች አሉ። እንደዚህ አይነት እድሎች ምናልባትም በተወሰነ ጊዜ የሚፈጠሩ ናቸው እና ሁሉም ተዋናዮች፣ የፖለቲካ ተዋናዮችም ሌሎችም ጭምር በትጥቅ ትግል አምነው ምናልባት ዛሬም ድረስ በዛ ሀሳብ ያሉትም ጭምር ወደ ጋራ ወደ ማዕከል በመምጣት መወያየት ያስፈልጋል ብዬ አስባለሁ። ሁልጊዜ በሀይል የምናምን ከሆነ የሀሳብ ልዩነትን በትጥቅ ትግል ብቻ የምንፈታ ከሆነ ለሌሎች ተዋናዮች ለውጭ ኃይላት ኢትዮጵያን ለማፍረስ ለሚፈልጉትም መድረክ እንፈጥራለን። እነዛ ነገሮች ደግሞ የበለጠ ወደ እርስ በርስ ጦርነት የሚዳርጉን እድገታችንንም ደግሞ ወደኋላ የሚጎትቱ ናቸው። ሌሎችም ሀገራት ላይ ስንመለከት በሀሳብ ልዩነት የሚያምኑ ሀገራት በሀገር ጉዳይ ላይ በብሔራዊ ጥቅም ላይ ድርድር የላቸውም። ስለዚህ ሀገርን ያስቀድማሉ። ብሔራዊ ጥቅምን ብሔራዊ ክብርን ያስቀድማሉእና እነዛን ተሞክሮችን እኛም ልንወስድ ይገባል። መልካም። የታሪክ የፌዴራሊዝምና የአካባቢ አስተዳደር ጥናት መምህር አይነኩሉ ጓጽባ ከሀዋሳ ስቱዲዮ፣ እንዲሁም ደግሞ በአዲስ አበባ ዩኒቨርሲቲ የማህበረሰብ ጥናት መምህር የዋላሸት ሙሉነ፣ ስለ ጊዜያችሁ ከእኛ ጋር ቆይታ ስላደረጋችሁ እናመሰግናለን። መልካም ቀን ይሆነላችሁ።